በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ስብሐት ለእግዚ አብሔር ለዘ አብጸሃነ እስከዛቲ ሰዓት እስከዚቲ ሰዓት እስከዚህች ዕለት ላደረሰን ለእግዚ አብሔር ክብር ምስጋና ይድረሰው የተወደዳችሁና የተከበራችሁ እግዚ አብሔር የሚወዳችሁ እግዚ አብሔርን የምትወዱ የእግዚ አብሔር ቤተሰቦች የድንግል ማርያም የአስራት የመኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች፣ በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችው እንደምን አረፈዳችው እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምህረቱ ጠብቆ በአባታዊ ፍቅሩ ከተኛንበት ቀስቅሶ ለዚህች ዕለት ያደረሰንና ስሙን ጠርተን እንድናመሰግነው የፈቀደልን ቸርነቱና ምህረቱ የበዛልን ልዑል እግዚ አብሔር ስሙ በድጋሜ የተመሰገነ ይሆን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይትረሳል። ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት ደናግል መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን አመታዊና ወርኃዊ ክብረ በዓል አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር አብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ደግሞ ሀሪክ ነው። እነርሱም ከሮሜ ሀገር ሉፊ ከሚባል አውራጃ ናቸው። የዘመናቸውም ከሃዲው ንጉሥ መክስሚያኖስ በቤተ ክርስቲያን ወገኖች ላይ መከራ ስላመጣ ስደት ሁኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም በአጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም፣ በጸሎት በጾም፣ በጸሎት ተወስነው ወደ እግዚ አብሔር ለመኑ። የእግዚ አብሔርም መልአክ በህልም ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮን አድሮ የሚኖር የያይቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሮት እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለስለ ለሰለባስትሪዎስ ተገልጣ ለሰለባስትሪዎስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው፣ ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ ዕጹብ ዕጹብ አሉ። ከዚህም በኋላ ሊቀጳጳሳቱ በጸለየ ጊዜ የቁርባን ብስት እና የወይኑ ወይን የተመላ ጽዋ ከሰማይ ወርዶ እርሱም ቀድሶ ሥጋውን እና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባህሪ በሕልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በሕልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በሕልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂትም ዘመንም በኋላ አባትና እናቱ ህዳር ሰባት ቀን ሙተው ሕፃኑ ብቻውን ቀረ። ህፃኑም አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሂዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ሥጋውንም እንዲሰነጣጥቁት፣ ቆዳውንም ከአጥንቱ እንዲገፉ፣ እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ በሾተሎች እና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛም በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ሚካኤል መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሄዶ እርሱንና እና የረከሱ አውቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና አስኬማን በመስቀል ምልክት አለበሰው። እንዲሁም እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዘሃል። ይሄ ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ፣ ያለ ማቋረጥ በውስጧ በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ይወረውር ነበር። በአንዲትም ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለ በረታበት ሞተ። ያን ጊዜ ያን ጊዜም ክብር ይግባውና መድኃኒታችን ከሞት አነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና አለው። እርሱም የክርስቶስን ፍቅር እጅግ ጨመረ። መርፊቱንም እየጸፋ ሥጋውን በየጥቂቱ እየቆረጠ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ፊታችንም ይፈውሰው ነበር በየእሁድም ቀን ከቅድስት ድንግል እመቤታችን ድንግል ማርያም እንደተወለደ በሌሎች ቀኖችም እንደተያዘና እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጥለት ነበር። ስለዚህም ሳይበላ ሳይጠጣ አርባ ሁለት ዓመት ኖረ። ዳግመኛም ናላው ፈሶ እስቲ አልቅ አስራ ሁለት ወር በራሱ ተተክሎ ኖረ። ባንዲትም ቀን የጌታችንን መከራ ባሰበ ጊዜ ሰይፉን ባንጻሩ ተከለ፣ ከእንጨት ላይም ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአይላፍ መላእክት ጋር መጥታ የእኔና የልጅ ወዳጅ ሰላምታ ይድረስህ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷን በከበሩ እጆቿ ዳሳ ከሞት አስነሳቸው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተላ ደስታ ደስ አሰኝህ ዘንድ ወደ ኔና ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰሪለት ዘንድ በራሴ ማልኩል፤ ወይም ለተራቆተ የሚያለብሰውን ለተራበም የሚያጠግበውን ለተጠማ የሚያጠጣውን የገድልህን መጽሐፍን የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትህም የሚታመኑትን ሁሉ እስከ አስር ትውልድ እምራቸዋለሁ። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ለእግዚ አብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአቢብ ዛአስተጋበአ አሀተኔ ምግባረ ጻድቃን በገዳም ወምግባረ ሰማይት በኩርጓኔ እስከይ ቤሎ አምላክ ቃለ አኮቴት ማህዘኔ

በዚችም ቀን ደግሞ አክኒም ከሚባል ሀገር የመላእክት አምሳል የሆነ አባ እብሎይ አረፈ። የዚህም ቅዱስ የአባቱ ስም አሞኒ የእናቱ ስም ሙስያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ በሥርዓቱ ጸንተው የሚኖሩ ድሆችን እና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለም ድሞ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት እርሷም ከፍሬው ወስዳ ስትበላ እና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ ይሆን ስትል ራይን አየች። ከእንቅልፏም በነቃች ጊዜ ራይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየች ያለማየቱን ነገራት። እግዚአብሔርንም አብዝተው መሰገኑ አመሰገኑት። ትሩፋትንና ተጋድሎውን በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ነው። ይህን ቅዱስ ብሎይን በጸነሰችው ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ አንድ ሺህ ስግደትን እየሰገደች ብዙ ጸሎቶችን ትጸልይ ነበር። በቀን ግን አምስት መቶ ስግደትን ነበር በቀን ግን አምስት መቶ ስግደትን ትሰግዳለች ሕፃኑ እስከ ወለደችው ድረስ ዘጠኝ ወር ያህል እንዲህ ስትጋደል ኖረች። በወሰዱትን ጊዜ በወለዱትን ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስና ልብስ ሊለብስ ወደ ወደደ ምክንያትም እስኪያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው ላዕላይ ግብጽ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በተጠመደ በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር ሀያ አምስት ቀን አቢብ አባ አቢብ አረፈ። ያን ጊዜ አባ አብሎ አብሎ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ እብሎይ ወንድሞች ሆይ፣ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በእረፍትህ መታሰቢያ ቀን የአባ አቢብ ፈጣሪ ሆይ አጥያቴን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ሀጢያቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም የሚገንዙት በዚያ ቁመው ሳሉ አባ እብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ እብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶናልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ይህ አባ እብሎይም ብዙ ዘመናት ኖረ። ልጆቹ መነኮሳትን ብዙ ብዙ ገዳማትን ተሰሩለት። የኖረበት ዘመኑ በታላቁ አባ መቃርስ ዘመን ነው። የአባ እብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጽናናቸው ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአጽጴጥስ ገዳም ሁኖ አባ መቃርስ ሲጽፍ አባ ብሎይ ላዕላይ ግብጽ ስለ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው፣ እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገባቸው ። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ እብሎይ ወደ አባ አሞኒዎስ ሲሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን የአባ እብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን አባቶቻችን ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለም። በዚችም ቀን ዳግመኛ አቅፋሃስ ከሚባል ሀገር ሰማይት ስለሆነ ለቅዱስ ዮልዮስ ቤተ ክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በሀገረ ጥዋ ጥዋ በሰማይትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጭኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንንም ስልጣን ከፍ ከፍ አለ። ከሃዲያን ነገስታት ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናትን ታነጹ። ስለ ቅዱሳን ሰማዕታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆመውና እንደጠበቀው ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉስ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎው ንጉሥ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ የአማረች ቤተ ክርስቲያን በግብፅ ሀገርን ሰርተው ስጋውን በውስጧ ያኖሩ ዘንድ ንጉሱ ወደ ግብፅ ሀገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሱ እንዳዘዘ አነጹ አነጹለት የቅዱስ ዮሊዮስን ስጋ አፍልሰው ሰው በውስጧ አኖሩት። ሊቀ ጳጳሳት አባ እለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት፣ እንደ ዛሬ ጥቅምት ቀን በዓል አከበረባት። ከስጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ተኖር ለዘላለማ

ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ባራቂ ተኩሉ እበአይ ስቡረይ መሀረን ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን፣ ቃል ኪዳናቸው አይሌ። በሰላም ያሳደረን አምላክ በሰላም እንዲያውለን አቡነ ዘበሰማያት ልበል።